ሁሉንም ነገር የምትልከው ለባሏ ነው። እንግዲህ ባሌ ነው ብሏል። የሚሄደለ ማለት ነው። ስምንት ዓመት ነው። ከንግግር ምናምን ነገር እንትኔ ጥበብ ጥበብ እንዴት ወደ ፍትፈታ መንገድ። ሰላም ጤና ይስጥልን። ውድና የተከበራችሁ በመላው ዓለም የምትገኙ የአዳም ዘሮች የሰው ልጆች በሙሉ ሰላማችሁ በያላችሁበት እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝዝት ትርፍርፍ ይበልኝ። እንደምን ሰንብታችኋል? እኔ ዴና ነኝ። እግዚአብሔር የተመሰገነ ይሁን። እኔ ጋለ ሰላም እኔ ጋለ ሙሉ ጤና እናንተ ጋም እንዲሆን የዘውትር ምኞትም ጸሎትም ነው። ባንቺ የተዋህዶ ልጅ ነኝ። ዛሬም ተመልሼ በአዲስ ቪዲዮ መጥቼላችኋለሁ። በአዲስ ቪዲዮ ሲመጣ እንግዲህ ወደ ቪዲዮ ከመግባቴ በፊት ለሀገራችን ለኢትዮጵያ ሰላምን እግዚአብሔር አምላክ ያድልላት፣ ለህዝቦቻችንም ደግሞ ፍቅር አንድነትን መተሳሰብ መዋደድን ያድልላቸው ከሀገራችን ከኢትዮጵያ ረሃብን፣ ቸነፈርን፣ ጦርነትን፣ ዝሙትን አጥፍቶ ፍቅርን፣ አንድነትን፣ መተሳሰብ፣ መዋደድን፣ ፈረዴት በረከትን ያድልልን። እንዲሁም ደግሞ ለዓለማትም ሰላም ይሁን፣ አሜን። አለም ሰላም ሲሆኑ ላችንም ሰላም እንሆናለ እና ለዓለም ሰላም ይሁን ልላችሁ ወዳለሁኝ። ዛሬ እንግዲህ ታምኔሉን እንዳያችሁት ነው። ወደዛ ከመግባት በፊት ግን ሳምንታችሁ እንዴት አለፈ? እንዴት ስራችሁ ደህና ናቸው? እየበረታችሁ ነው ወይ? ስራ እንዴት ይዟችኋል? በርቱ፣ ጠንክሩ። እንግዲህ ረመዳንም እየተጋመሰ ነው። የእኛም ጾም ደግሞ አምስተኛ ሳምንት። በዚህ አጋጣሚ እንኳን አደረሳችሁ ለደብረ ዘይት፣ ለአምስተኛ ሳምንት እንኳን አደረሳችሁ። ደብረ ዘይት እንግዲህ ዛሬ በደማቁ ይከበራል። በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ በጣም በደማቅ ከሚከበሩ በዓላት መካከል አንዱ ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ስለ ዳግም ምጽአት ያስተማረበት ዕለት ስለሆነ በጣም በደማቁ ይከበራል እና እንኳን አደረሳችሁ ልላችሁ ወዳለሁኝ። በርቱ ጠንክሩ፣ እግዚአብሔር አምላክ ያበርታን ያጠንክረን፣ መጨረሻችንን ያሳምርልን። ሁላችሁም በርቱ፣ ሁላችሁም በርቱ። በየሃይማኖታችሁ ዱዓ አድርጉ፣ ጸሎት አድርጉ፣ በሃይማኖታችሁ ጠንክሩ፣ አመስጋኞች ሁኑ፣ ጸልዩ ጎበዙን እውነቴን ነው የምላችሁ፣ ሁሉም ነገር አላፊ ጠፊ ነው። እኛ ግን የምመቸንን የምሆነንን የምበጀንን መያዝ መልካም ስለሆነ ጎበዝ ሁኑ ልላቸው እወዳለሁ። እግዚአብሔር አምላክ ያበርታል እና እንዴት ናችሁ? ደህና ናቸው? እየበረታችሁ ነው? የስራ እንዴት ይዟችኋል? እኔ ጋር አሪፍ ነው፣ እግዚአብሔር ይመስገን። እኔ ያለሁበት ሀገር አንዳንዴ ብርድ አለ፣ አንዳንዴ ፀሐይ አለ። ምናምን ነገር ትንሽ አየሩ ስለምቀያየር የራስ ምታት ችግር አለ። የምን ችግር አለ። እሱንም እየተቋቋምን ሁሌ መድኃኒት ከመዋዝ ደግሞ አንዳንዴ ሻይ፣ ትኩስ ትኩስ ነገር በመውሰድ ምናምን ነገር እየተቋቋምን ነው። እናንተም እንደዛ አድርጉ፣ ውሃም ጠጡ። እውነቴ ነው የምላቸው ግን ሲያማቹ፣ ሁሌ መድኃኒት አትቃሙ። ምክንያቱም መድኃኒቱም ሌላ በሽታ ሊሆን ስለምችል፣ ሁሌ መድኃኒት ከመውሰድ አንዳንዴ ራስን በማነቃቃት በተለያዩ ነገሮች እንት ማለት መልካም ነው ብዬ አስባለሁኝ። ጎበዙኑ በርቱ። እግዚአብሔር አምላክ ያበርታል። ለራሳችሁ አስቡ። ሁሉም እንደምላችሁ አሁንም ሴቶቻችን ብዙ ነገር እያጠፋችሁ ነው። በሚዲያ እንደምናየው ከሆነ በቃ ማለት ባሌ ነው ብላችሁ አንድ ገንዘብ እንኳን በራሳችሁ ሳታስቀምጡ በሱ እያስቀመጣችሁ ከመሄዳችሁ በፊት ትንሽ ጊዜ ለመሄድ ሲቀራችሁ ሚስት እንዳገባ ምናምን ስናገር ብዙዎቻችሁ እየተጎዳችሁ ነው። አንዱ አሁን ቲክታክ ላይ ነው ምናምን ነገር ያየሁት ነገር ትንሽ ልንገራችሁ። ና ወደ ርዕሴ ልግባ። አስተማሪ ስለሚሆን ማለት ነው። ስምንት ዓመት ቆይታ ለመሄድ ስድስት ወር ሲቀራት እየተዘጋጀች ባለችበት ሰዓት ሁሉንም ነገር እሷ እንደሰራች ነው የምታውቀው። አንድም ገንዘብ እሷ ጋር አላስቀመጠችም። ሁሉንም ነገር ምትልኮ ለባሏ ነው። እንግዲህ ባሌ ነው ብሏል የምታስበው ሰው ማለት ነው። ስምንት ዓመት ሙሉ ሰርታ ስድስት ዓመት ሲቆያት ብር እየላከች ምናምን ነገር እያወራት ነበር። እስከዛች ሰዓት እንግዲህ ለመሄድ መዘጋጃ መዘገጃጀቷን ምናምን አውቆ አገባ ምስት አገባና፣ ልጅቷ አበደች ማለት ነው። ጭንቅላቷ ለቀቀ ምናምን ነገር ያለውን ነገር ማዳሟ ነች። እንደውም እየቀረጸች ምናምን ነገር ስታሳይ የነበረው ብላ ጓደኛ የሴት ነግረኝ ነው እና የሰማሁት። በዚህ አጋጣሚ ለእናንተም ትምህርት እንዲሆን እንድትነቁ፣ አስሬ ባልሽ ቢሆን አስሬ ምንሽም ቢሆን ምን ምንም ቢሆን በቃ ተው ነው ምላችሁ ማለት። ሀገር ቤት ያለ ሰው ነፃነት አለው በነገራችን ላይ ሰው እስከሆነ ድረስ ደግሞ የተለያዩ ፍላጎቶች ይኖሩታል ያን ፍላጎት ለማሟላት እናንተን ዞር ብሎ ማለት ሰው ሰው ስለሆነ ሰው ስለሆነ፣ ስለዚህ እናንተም ሁሉንም ነገር በልኩ ብታደርጉት መልካም ነው ብዬ አስባለሁኝ እና እባካችሁ እባካችሁ በቃ ጥንቃቄ አድርጉ፣ ለሁሉም ነገር ጥንቃቄ አድርጉ። ከራሳችሁም ሳትሆኑ፣ ከገንዘባችሁም ሳትሆኑ፣ ከሁሉም ነገር ሳትሆኑ መና ከምትሆኑ አልፎም ተርፎም ጭንቅላታችሁ ለቆ እብድ ከምትሆኑ ብትጠነቀቁ መልካም ነው ብዬ አስባለሁኝ። እግዚአብሔር አምላክ ሁላችንንም የሚበጀንን ያድርግልን። በእውነት ከእንደዚህ አይነት አስመሳይ ሰዎች ደግሞ ይሰውረን። አስመሳይ በጣም በዝቷል። በእውነት በጣም ነው የሚከብደው፣ እና እንተው ልላችሁ ወዳለሁኝ። ጨካኝን በዝቷል። ጨካኞች እጅ ላይ ከመውደቃችን በፊት እኛ ብልጡነን መገኘት አለብን። ስለዚህ ራሳችሁን ጠብቁ ልላችሁ ወዳለሁኝ ይሁን በቃ ይበቃል። እዚህ ጋር ምክር ወይ አንዳንዱ እኮ ምክር ምክር ማይወድ ይኖራል። በነገራችን ላይ ይቺ ደግሞ እንደ አሮጌት ወንድ ነው ትነዘንዘን ምናምን የምል እኮ ይኖራል። እውነት ለመናገር ያው እኔ ጋር እንድደረግ የማልፈልገውን ነገር ሌላ ሰው ጋር እንድደረግ ስለማልፈልግ ነው ማርያምን፣ እኔ ጋር እንድደርስብኝ ነገር እንድደርስብኝ የማልፈልገው ነገር ሌላ ሰው ጋር ደርሶ ሰው ሲጎዳ ማየት ስለማልፈልግ ነው እንደዛ ምላችሁ ማለት ቪዲዮ መስራት ካልቀረ እንደዚህ ሰው ጋር መቅረበ ካልቀረ ለምንድን ነው ማልናገረው እንደዛ ነገሮችን ብዬ ስለማስብ ነው ይጠቅማቸዋል ብዬ ስለማስብ ነው ወሬ አይደለም ዋዛ ፈዛዛ ስንቱ እየሰራ እዛ እየታየለት ነው አዎ ልክ ነኝ ያም ሆነ ከእንቅልፍ ቅርብ ጊዜ ነው የተነሳሁት እሁድ እሁድ እረፍት ነኝ ቤተክርስቲያን በወጣም ባልወጣም እረፍት ስለሆንኩኝ ትንሽ ሌላ ሌላ ጊዜ እቆያለሁ እና ማለት ጠዋት ነው የምነሳው ሌላ ሌላ ጊዜ እሁድ ሲሆን ደግሞ ትንሽ ዘግየት ብዬ ነው ምናምን ነሳው። ቅርብ ጊዜ ከእንቅልፍ ስለተነሳሁ እዚህ ጋር አበጠ ፊቴ ምናምን ይሁን እና ወደ ቪዲዮ ሲገባ እንግዲህ አብርሽ እና ሩታን ታውቋቸዋላችሁ ሁላችሁም። እነሱ ማያቃለ እንደ እንግዲህ በዱባይ ሰርጋቸው ከጾም በኋላ ጾም ከተፈታ በኋላ በዱባይ ነው ሰርጋቸው። እኔም ልገኝ አስቤ ያለው ከኔ ጋር የምትሄዱ ሰዎች እንግዲህ ተነጋግረን በግሩፕ ብንሄድ መልካም ነው ብዬ አስባለሁኝ። የእነሱ ሰርግ ላይ አለመገኘት ንፉግነት ነው ብዬ ነው ማምነው እና እኔም ልገኝ ነው እንዲ። ለምንድነው ማልገኘው? ጉድ እኮ ነው። እንደውም ሌላው ቀርቶ ማነው አ አቢይ አህመድ ቢሄድ እንደውም መልካም ነው ብዬ ነው ማስበው። ሰርጋቸው ላይ መገኘት አለበት። ትራምፕን መገኘት አለበት። እንደ አዳነች አቤበን ብትሆን መገኘት አለባት። ሁሉም መገኘት አለባቸው። እንደ እነሱ ሰርግ እኮ ነው። ስለዚህ

ዱባይ በግ የለም እንዴ? ጽጌ በግ ይዤ ልሄድ ነው ፓስፖርት ምናምን ስትል በሳቅ ነው። እግዚአብሔር ይቀመጣል ምናምን ስትል ወጣም ነው አይ እንደው አሁን ለበግ ይህን ያህል በግ ለበግ የወጣለት ቀን ለእኔ ለባንቺ ለምን ለምንድ ነው ቀን ያልወጣልኝ ለምንድ ነው በግ እንኳን በግ እንኳን የምታደመውን ሰርግ እኔ ለምንድ ነው ማልታደመው ለምን ምን ይጎልብኛለሽ ያስቡት ስለዚህ መገኘት አለብኝ ለማንኛውም የእውነት በጣም ነው ያሳቁኝ ይመቻቸው እግዚአብሔርን። በነገራችን ላይ እነ አብርሽን እና ሮታን መጥላት የለብንም፣ ማርያምን። እነሱ አሁን ምን እያደረጉ ነው ያሉት? አሁን አሁን ሳስበው ሰውን ከስር እንትን እያደረጉ ነው። በእርግጥ ታዋቂ ልጆችን ምናምን ነገር ማድረጋቸው ያስጠላል እንጂ የተቸገሩትን ምናምን ነገር እንደ እየመረጡ ዩቱበሮች ቢያደርጉ። ምክንያቱም እነሱ አይከፍሉ ምን ችግር አለ? ዩቱብ ነው የሚከፍለው። እና እንደዚህ ያለ አንዳንድ ወጣቶች በጣም መስራት የምችሉ በጣም በጣም አቅም ያላቸው ምናምን፣ ነገር ግን እንደዚህ ሰዎች ጋር እንትናቸው ማለት ጥበባቸው ወይም በቃ ያላቸው ኃይል ሳይታይባቸው ቀርቶ ያሉ ብዙዎች አሉ። ለመስራት አቅም እያላቸው ማለት ነው። እነሱን ቢያበረታቱ ደስ ይለኝ ነበረ። እነሱ ደግሞ ቲክታክ ላይ ምናምን ነገር ፈመስ የሆኑትን ሰዎች ነው አብሮ ቪዲዮ እየሰሩ እንደዚህ ምስተን ቀማብኝ ምናምን እያሉ አሁን ለምሳሌ ይሳቅ መባል ልጅ ዩቱብ ላይ ለማምጣት ነው። ከእሱ ጋር ሲሰሩ የነበረው ብዙ ብዙ ልጆችን እንደዚህ እንደዚህ ያደረጉ ነው ያመጡት። ግን ቲክታክ ላይ ምናምን ታዋቂ የሆኑ ሰዎች ዩቱብ ላይ ታዋቂ ለመሆን ትንሽ ምንም ምንም የሚከብዳቸው ነገር የለም። ግን እነዚህ በቃ ማለት አለ አይደለ? ማርያምን ብዙ ልጆች አማቃቸው በጣም የሚያሳዝኑ አቅም ያላቸው መስራት የሚችሉ አሉ ብዙዎች እነሱን እነሱን እያመጡ እንዶ ታዋቂ ቢያደርጓቸው ፈመስ ቢያደርጓቸው ፈመስ ባይሆኑ እንኳን በእነሱ የተነሳ ትንሽ ስራቸውና እውቀታቸው ጎልቶ ቢወጣና ሰው ቢያግዘዋቸው መልካም ነው ብዬ አስባለሁ። ብዙ አስተማሪ ነገሮች መስራት የሚችሉ ልጆች ስላሉ ነው፣ እነሱን እነሱን ቢደግፉ መልካም ነው። ግን አሁን እነሱ ታዋቂ ሰዎችን ነው እንትን እያሉ ያለ ላለው ይጨመርለታል እንደሚባለው እንደሚባለው እንጂ ሌላዎችን ቢያደርጉ መልካም ነበር። እውነት ለመናገር አሁን ሙቪ ሙቪ አሁን በጣም ነው የሚያሳዝነኝ። በፊት ማርያምን እናንተ ካያችሁ መጀመር ከመጀመሪያ ሃይምን አፈቀርኩ ምናምን ብሎ ሙቪ የመጣበት ሞመንት ስታዩት በጣም ነው የሚያሳዝነው። እውነት ለመናገር እኔ እስካሁን አይኔ ላይ ያለ ጋሽ ያባረሩት ምናምን ምናምን ስሉ ምናምን ነገር ያለው ነገር በጣም ነበር የሚያሳዝን። አሁን ያለበት ደረጃ ደግሞ ያስደስታል። ይሄ የሆነው በነ አብርሽ ነው። አሁን ለሱ ያደረጉለትን ነገር እኔ አረሳም፣ እንኳን ሌላ ቀርቶ ማለት ነው እና እሱ እሱ ነገር ደስ ይላል። በቃ እንደዚህ አይነት ሰዎችን እንደዛ እንዲወጡ ማድረግ ደስ ይላል። አሁን እሱ ትንሽ በምን እንደተጋጩ ባይታወቅም ሙብም እንደዚህ ሲናገር ተሰምቷል። አድምቶ እንኳን ዱባይ የትም የትም የትም እገኛለሁ ለአብረሽና ለሩታ። እናንተን ከለመድኩኝ በኋላ በብዙ ሰው መልመድ ከብዶ ነበር እና ብዙም ጊዜ ለራሴ የሚመላለስብኝ ጥያቄ አለ እና ምን ያጠፋሁት ነገር የበደልኩት ነገር ምንድነው? ጥፋተኛ እኔ ነኝ ምናምን የሚሉ ጥያቄዎች ብዙ ጊዜ ወደ እኔ ይመጣሉና እና ግሬን ለማወቅ ማለት ሰዎች ያለ ምክንያት እንዲርቁኝ አልፈልግም ማለት ምንም ነገር ሳላጠፋ ምንም ነገር ሳልበድል ሰዎች እንዲሩቁኝ አለ። መልካም ሰው ነው ማርያምን፣ ሙቢ ማለት ነው። በጣም ቅን፣ በጣም መልካም ሰው ነው። ሩታና አብርሽ መጀመሪያ ጊዜ እሷ የፍቅር ጥያቄ አቅርባ እሱ አልቀበልም ስል ምናምን ነገር ስትሄድ ምናምን፣ ትታው ስትሄድ ምናምን፣ ከዛ ሲገናኙ ምናምን፣ እሱ የተደሰተበት ደስታ ልክ እኔ አላውቅም። በሰው ደስታ እንደዚህ የምትደሰሰው እኔ እንጃ አላውቅም። ጥቂት ነው እና ከነሱ መሀል ደግሞ በሰው ደስታ ከምደሰቱ ሰዎች አንደኛ ነው ብዬ አምናለው ይሄ ልጅ እና ግን በዙሪያቸው ያሉ ሰዎች ለምንድን ነው የማያስታርቁት? አሁን እኔ ምክንያቱን አላውቅም፣ ለምን እንደዘጉኝ ለምን እንዳኮረፉኝ እያለ ነው እና ያለው ለምን ዝም ይላሉ? አሁን በእነሱ ዙሪያ ያሉ ሰዎች ጓደኝነታቸውን የሚያውቁ ሰዎች በቃ እንዴት እንዳሳለፉ የሚያውቁ ሰዎች እንዴት ዝም ልሉ ቻሉ? ለምን አይጠይቋቸውም? ለምን አያስታርቋቸውም? ችግር ማለት ጥፋት ያጠፋ ሰው ይቅርታ ጠይቆ ለምን አንድ ላይ አይሆኑም? ማርያምን አሳዘነኝ። በጣም ማለት ነው በጣም ነው ያሳዘነኝ። እና አንድ ላይ ቢሆኑ ችግራቸው ተጠይቆ አንድ ላይ ቢሆኑ መልካም ነው ብዬ አስባለው እና ሁላችንም ማለት ለሰዎች መልካም ነገር ስናደርግ፣ ምክንያቱም ብዙ መልካም ነገሮች እያሉት አንድ ሰው ጥቂት ነገር ስንሰማ፣ ከሰው ስንሰማ እኮ ነው በቃ የምንጠላቸው ምናምን ነገር ሰዎች አለን። እና ይሄ ሊሆን አይገባም። ያሳለፍናቸውን ነገር ነው ማሰብ ያለብን። ያም ሆነ ደግሞ ችግር ሲፈጠር ቀርበን መጠየቅ እንጂ በሩቁ እንደዚህ መሸሽ ለአንድ ሰው በጣም ጉዳት አለው። እኛ ችግሩን ስለምናውቅ ወይ ስለሰማን ላንቀርባቸው እንችላለን፣ ያ እንትን የምንወዳቸውን ሰዎች ማለት ነው። ግን ደግሞ እነዛ ሰዎች ይጎዱብናል። ምን አጥፍቼ ነው? ምንድን ነው ያደረግኩት? ምናምን የሆነ ለራሳቸው ጥያቄ ስለሚያቀርቡ ሁሌም ደስተኛ ሆነው አይኖሩም እና ቢያንስ ቢያንስ ሰዎችን ዝም ብለን ከምንሸሻቸው የሆነውን ነገር ጠይቀን፣ ጥፋቱን አውቆ ይቅርታ እንድጠይቅ ብቻ ያለው ነገር የሚፈታው በመነጋገር ነው ብዬ አምናለሁ እና ብንነጋገር እና ያን ነገር ብንፈታ መልካም ነው ብዬ አስባለው። ሙቪ በጣም አሳዝኖኝ ያለ ለመናገር በጣም ማከብሮ ልጅ ነው። በጣም የሚያሳዝነኝ በቃ አላቅም፣ ለምን እንደሆነ አላቅም። የሆነ የሚያሳዝን ነገር አለው እሱ ልጅ እና እግዚአብሔርን የሆነ ያለ ጌታ ይጠብቀኝ እና ደግሞ የሚሰራቸው ቪዲዮዎች የሆነ ጋጠ ወጥ አይደሉም። በቃ ደስ ይላል። ሰውን ማለት ሰው እንዲወጣ የሚያግዛቸው ነገሮች አሁን ብዙ ሴት ልጆች ጋር እየሰራ እነሱ ቪዲዮ እንዲሰሩ እንዲወጡ ያደርጋል። ና ይሄም ደግሞ የሚያመጣው በመልካም እንትን ነው በጋጠ ወጥ ነገር አይደለም። እና ደስ ይለኛል በቃ እና እግዚአብሔር አምላክ ማርያምን ትልቅ ደረጃ ላይ ያደርሰው እናቱን የሚወድበት መንገድ የሚንከባከባት መንገድ ደስ ይላል። እግዚአብሔር አምላክ እውነት ፈጣሪ ያግዘው እና ትልቅ ደረጃ ላይ እንድደርስ ምኞቴ ነው። እና እንዶ አብርሽ አጠገብ ያሉ ሰዎች እሱን ጠይቀው ሁለቱንም ቢያስታርቋቸው እና ዱባይ ሂዶ የእነሱንም ሰርግ አብሮ ቢካፈል ደስ ይለኛል። ኖረት ለመናገር ይሄ መልካም ነው ብዬ አስባለው። ግን ሰርጉ ዱባይ ለምን ሆነ? አሁን ቤተሰብ ዘመድ ባለበት አይሻልም? እግዚአብሔርን በወግ በማድረግ ለቫኬሽን ወይም ለጫጉላ ለጫጉላ ሽርሽር ነው ምንድነው? ነው የሚባለው ለጫጉላ ጫጉላ ነው ጫጉላ ነው ጫጉላ ለጫጉላ እነሱ ብቻ ሄዶ ተዝናንቶ ቢመጡ መልካም ነው፣ ከጓደኞቻቸው ጋር ምናምን ነገር እንጂ ሰርጉ ዱባይ ላይ ምን ይሰራለውን ምን ይሰራለውን? ምን የምሉት ቅብጠት ነው። ቅናት ምናምን አይደለም። እግዚአብሔርን እንደው ለወጉ ለማረጉ ለምኑ፣ ሁሉም ሰው እንዲደሰት ቤተሰብ ዘመድ አዝማድ እንዲሰበሰብ አገር ቤት ቢሆን ነው ሰርጉ ብዬ ነው የማስበው እንጂ ዱባይ ምናምን ደስ አይልም፣ ምንም ቆንጆ አይደለም። እና ይሄ ነገር እንደው ቢቀር እና ሰርጉን በሀገራቸው አድርጎ በእናት አባት እሷም ከእናት ከአባቶቿ ቤት ስትወጣ ያለው ድባብ እሱም ደግሞ ከእናት ከአባቶቹ ቤት መጥቶ ሲወስዳት ያለው ድባብ ምናምን አባት እናት ቁጭ ብሎ በደስታ ሲድሯቸው ምናምን ያለው ድባብ እናቷ መታ ግንባሯን ስማ ምናምን ስትድራት ሲለያዩ ምናምን ነገር ያለው ድባብ ደስ ይላል። እነሱ ለነገሩ ተጨመላልቀው ቆይተዋል። ለአንድ አመት አብሮ አንድ ቤት ኑሮ እንደዛ ቢሆን መልካም ነበረ፣ ግን አስተሳሰባቸው ትንሽ ከባድ ነው እና እንደዛ ቢሆን ጥሩ ነው። አልሆነም። እንግዲህ መጨረሻቸው የአማረ እንዲሆን ጸሎት የምኞትም ነው። አሁን እኔ ፈትፋች እየፈተፈትኩ ነው። ምን እያደረግኩ ነው? አሁን እኔ አረ፣ የመከርኩ ነው። የምን ፍትፈታ ነው ምለው? አይደለም አይደለም፣ እኔ መቸም መቸም ነው ማልፈተፍተው እኔ እኮ ፈተፍታለሁ ብል እችላለሁ። በነገራችን ላይ አሁን ቀስ እያልኩ እንዶ ከንግግሬ ምናምን ነገር እንትኔ ጥበብ ጥበብ እንዴት ወደ ፍትፈታ መንገድ እንደምታመጣኝ እንትን እያልኩ ነው እየተንቦጎቦገ የፍትፈታ የፍትፍታ እንትን እየተንበጎበገ ከውስጤ ሲወጣ፣ እኔ ደግሞ ምቅ አርጌ በአንቺ አትፈትፍቺ፣ ቀስ በይ፣ ተረጋጊ፣ ተረጋጊ እኔ ራሴን እየተቆጣጠርኩ እንጂ በቃ ማለት ተንቦጎቦጎ ሊወጣ ይፈልጋል ያለኝ ጥበብ ማለት ነው። እና አልፈለግኩም፣ ግን ቢፈተፍት በጣም እፈተፍታለሁ። እውነት ለመናገር እንደው ማባላት ምችል ነበር ይመስለኛል። እግዚአብሔር ይጠብቅ እንጂ ከማባላት ማስታረቅ ምችል ይመስለኛል። ሳስበው ያለኝ የእውቀት እንትን ትላላችሁ እንደ ዛሬ ብኖኜ ነው እንዴ? ማንቺ መቤቴን ጨምረሻል የእኔ እናት እንዴ! መበላሸት ካልቀረ እንደዚህ ብርጭቅ ብሎ መበላሸትማ። አዎ እንግዲህ እንደዛ ካልሆነ እንደዚህ ነው ብዬ ነው መሰለኝ እንደዚህ የሚበጠረቀው። እግዚአብሔር ወይ እኔ ቶሎና ቶሎና እንዳልል አልተዘጋጀውም። ጌታ ወይ ቶሎና እንዳልል አልተዘጋጀው። እንደዚህ መትቼ እንደዚህ የወጨፍ ነው፣ እንደ ቶሎ መጥቶ የት እንዲያደርሰኝ ነው ለማንኛውም ለጨዋታ ያክል ነው። አንዳንድ ያለ አረግ እንደዚህ ፈታ ማለት ማለሽ ምን ምን ምን ችግር አለው በአወራ ሲጀመር እና ለዚህ ነው ውድና የተከበራችሁ ቤተሰቦች፣ አመሰግናለሁ። ስለ ሁሉም ነገር ስለምታበረታቱኝ፣ ሼር ስለምታደርጉልኝ፣ ስለ ሁሉም ነገር አመሰግናለሁ። እኔም አንድ ቀን ፈመሱኝ እናንተን እንደዚህ ነው። አንዳንዳችሁም በአንዳንድ እጅ ነው ይዤ የምወጣችሁ ማለት ነው እና አልተዋችሁም። ሁነት ለመናገር ፈመስ ለመሆን ትንሽ ቀላል ነው በነገራችን ላይ ታዋቂ ለመሆን ብዙም አይከብድም። እውነት ለመናገር እኔ አሁን ታዋቂ ሆናለው ብል ማርያምን፣ በጣም በቀላል ዘዴ በቅርብ ጊዜ ታዋቂ መሆን ይችላለሁ። ግን አዋቂ መሆን አዋቂ መሆን ይበልጣል ብዬ አስባለሁ። ክብርን መጠበቅ ይበልጣል ብዬ አስባለሁ። ከሁሉም ነገር ከኛ በታች ነው ሁሉም ነገር ብዬ ነው ማምነው። ሁሉም ነገር ከኛ በታች ነው ገንዘብም፣ ታዋቂነትም፣ ምንም ከኛ በታች ነው ብዬ ስለማስብ ይህን ያህል አይደንቀኝም። ምክንያቱም ማንኛውም ሰው በቃ ማለት ምንም ነገር አዲስ ነገር የለም ብዬ ነው የማምነው። በእርግጥ ስራ ነው ደስ ይላል፣ ግን ደግሞ ስራ በአግባቡ ሲሆን ደስ ይላል። ክብራችን እየጠበቅን ሴቶች ከሆነን ሴትነታችን እየጠበቅን ወንዶች ከሆነን ደግሞ ያለብንን ኃላፊነት ነገ የምኖረንን ኃላፊነት እያሰብን ብንሰራ መልካም ነው ብዬ አስባለሁ። በዚህ አጋጣሚ ፈመስ መሆን ታዋቂ መሆን በጣም ቀላል ነገር ነው ቲክታክ ላይ የሆነ ቪዲዮ ተነስቼ እንደፈለግኩ የሆንኩ ብሰራ ከዛ በኋላ መጥቼ ዩቱብ ላይ ብሰራ ያችን ልጅ ምናምን እያሉ መምጣት ነው በቃ እዚህ ጋር አንድ አስር ደቂቃ ወይ አምስት ደቂቃ ቪዲዮ እንደውም በቃ የማይሆን ነገር እያደረግኩ ምናምን ቢሰራ በአንድ ቀን ነው እንትን ማን ነው ሰብስክራይበም ሆነ ፎሎዌር ጨምሮ የምታየው ግን ከዛ ሁሉ ሁሉም ነገር ከኔ በታች ስለሆነ መደንቀይ ነገር የለም ሁሉም ነገር በጊዜ ይሆናል ለምን ዛሬ የዛሬ ሀያ ዓመት አርጅቼ ጃጅቼ ምናምን ፈመስ አልሆንም። ጃጅቼ ለምናምን ነገር ለምን እይታ አይኖረኝም? ስለዚህ ይሄ የትርፍ ጊዜ የትርፍ ሰዓት ስራ ስለሆነ ይሄን ያህል የሚያንገበግበኝ ነገር የለም። ተጨማሪ ስራ ስለሆነ ማለት ነው። ይህን ዩቱብ ደግሞ የከፈትኩበት የራሴ የሆነ ምክንያት ስላለ ይሄ የሚያስቸክር ነገር የለም። ሁሉም ነገር በጊዜ ስለሚሆን ባንቸኩል ባንጠዳደፍ መልካም ነው ብዬ አስባለሁ። እግዚአብሔር አምላክ ሁሉንም ነገር በጊዜ ያማረ ያደርግልናል። እና ወዳቻላ አከብራቻላ። ራሳችሁን ጠብቁ፣ ራሳችሁን ጠብቁ። ሁሉም ነገር ከናንተ በታች እንደሆነ አስቡት። ሁሉንም ነገር እናንተ ማለት ማድረግ እንደምትችሉና ማድረግ ያለባችሁና የሌለባችሁ ነገር እንዳለም ማወቅ አለባችሁ። ስለዚህ ራሳችሁን እየጠበቃችሁ ሁሉንም ነገር አድርጉ። ሌላችሁ ወዳለው በተረፈ ወዳቻለ አከብራቻለው። ቀሪ ሰዓታችሁ፣ ቀሪ ዘመናችሁ የተባረከ ይሁን። ራሳችሁን እየጠበቃችሁ ስሩ። በቃ ለሁሉም ነገር ራሳችሁን ጠብቁ። ቆም ብላችሁ አስቡ። የሆነ ነገር ከማድረጋችሁ በፊት ሁሉንም ነገር ቆም ብላችሁ አስቡ። ሁሉንም ነገር በስሜት ሳይሆን በስሌት ለማድረግ ሞክሩ እና እወዳቸዋለሁ። የኔ ብርቶች፣ የኔ ጀግኖች፣ የኔ አንደኞች መልካም ጊዜ ይሁንላችሁ። ባይ ባይ። እወዳቸዋለሁ፣ አከብራቸዋለሁ። ቻው።